አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው። ስንጾም ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ፣ ከንፈሬን አለ። ምን አድርግ? ጥበብ፣ ገለጸልኝ። የአራት መቶ ዘጠና ዓመት ማህተም ተረጎመለት። ወዚህኑ ከጥበበ ጥበብ ልነግርህ፣ ልብ ልሰጥ፣ ማስተዋል ልነግር መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚው እንደ ቆሎ ረክፎ የሚቀር እቤታችን አንጠልጥለነው እንዳንኤል የሚያደርግ ምንድነው? ስለማንጾም ስንፍና፣ እንቅልፋምነት የምን ውጤት ነው? አርባ ቀን ጾሞ ገጽ በገጽ ገጽ በገጽ ሰባ ዓመት ተቃጥሎ የቁይቱ መጽሐፍ መንፈስ ቅዱስ ባይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጻሕፍትን ብሉይ ኪዳንን አጽፎታል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምን ድነው ጾም የምንጾመው? ነው ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል፣ የእግዚአብሔር ቤተሰቦች ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድነው ካላችሁ፣ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? እመናን እስኪ ተናገሩ ይበላል አይበላም። አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ እንደዚህ ብሎ እንደ ክፉ ዳኛ እንዲያታርግ እንዲያርግ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም። እንደዚያ የሚለን እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፌ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለእኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። ገርማችኋል። መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላ ነው የምንሆነው። ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። በሰማይ አይበሉም፣ አይጠጡም፣ አያገቡም፣ አይጋቡም፣ እንደ ሰማይ መላእክት ይኖራሉ። እንደ ሰው ያለ አስደናቂ ፍጡር የለም። ሶስት ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው። ሰው ሰው ነው። ሰው እንስሳ ነው። የነዳርዊነን እንስሳ አይደለም ያልኩት። ሰው እንስሳዊ ባህሪ ያለው መልአካዊ ባህሪ የመልአክ ብቻ ነው። እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መልአካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላእካዊ ባህሪ አለመብላት አለመጠጣት። እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላእክም መሆን እንስሳም መሆን ማለት። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላእካዊ ባህሪ ደግሞ መብላት አይፈልግም። ሰው ሁለት የሚጎዱ ባህሪያት ነው ያሉት። ዝም ብሎ ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ምንድነው? ምንድን ማድረግ ያለበት ሰው ነው? ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል። መቆም አይችልም፣ ይታመማል፣ ይሞታል። ምንድን ማድረግ ያለበት የሰው ልጅ? ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት፣ ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። አለመጾም እንስሳ ነው የሚያደርገው የጠራ እቅድ የጠራ ህይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው። እንምላችሁ ወደ ጽድቁ እንመጣበታለን ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔር የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጹሙ። አውሬ መሆን ከፈለግ ብላ 24ት ሰዓት እንስሳ መሆን ከፈልግ እ እባብ እኳን እኮ ይጾማል። መላእክት የሚጾም ሰው ህይወት ያጓጓቸዋል ባልንጀራው ነ ቅዱስ ገብርኤል ወደ ነብዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው ጥሬ እንብላ እሚል ጥሬ እየቆጣ የባቢሎን ምግብ ይቅርብኝ። እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገሩ መንፈስ ቅዱስ 562 ዓመት አልበሉም። አይደለም መላይክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ያልታጠበቃ ተሐዋሳያን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሀሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው፣ መላእክት ናቸው። ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ ብሉ ብሉ ብሉ እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወዳሸነፈ አሸነፈ ሰው መላእክት ይመጣሉ ማለት። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱት። የነቢያት ጾም የሚጀምረው ከሙሴ ነው። ሙሴ አርባ ቀን ጾሟል። አርባ ቀን ሲጾም ምንድን ያደረገው? ሲጾም አርባ ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። አምስት መቶ ሰባ ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ፣ ከንፈሬን አለ ምን አድርግ? ጥበብ ገለጸልኝ። የአራት መቶ ዘጠና ዓመት ማሕተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን። ዳንኤል ጾመና ዳኒ ነቢዩ ምንድን ነው ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑከ ጥበበ ጥበብ ልነግርህ ልብ ልሰጥህ ማስተዋል ልነግር መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚው እንደቆሎ ረክፎ የሚቀር ቤታችን አንጠልጥለነው ዳንኤል የሚያደርግ ምንድን ነው ስለማንጾም ስንፍና እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት እንግዲህ። መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል? መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው ጌታ ምንድ ነው ያለው ክፉ ሰይጣን ያለ ጾም አይወጣም አይደል ያለው እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ አንድ ትልቅ ሰው እንኳ ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ እግዚአብሔርን ቃል በቃል እንደ ጓደኛ አምስት መቶ ሰባ ቃላትን እንዲነጋገር ያደረገው ምንድነው ጾም ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው የምንጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጹም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው ናንተ። ሙሴ ይሄንን ጾም ጽሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይን? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር መቶ ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት፣ አፀም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለሕዝቡ እግዚአብሔር ንግግሩ ሰላም ነው። ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ ባህሩን የሚከፍል፣ አናብስትን የሚለጉ፣ እሳትን ጸጥ የሚያደርግ መቃብርን ሳይከፈት ሙት የሚቀሰቅስ ነው። ጌታችን ጌታችን ኢየሱስ ክርስቶስ አላዛርን የቀሰቀሰው በቃሉ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ። እስከ ዘጠኝ ሰዓት እግዚአብሔርን የመነጋገሪያ ጾም። ሙሴ ግዛ ምን አደረገ? አርባ ቀን ጾመ፣ ከግንባሩ ላይ ብርሃን ሳለበት። እግዚአብሔር የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይህ ጾም የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ ያ ብርሃን ባለበት ደግሞ መኑ ዘይድ የምሮ ለብርሃን ውስጥ ተጽልመት ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ እንግዲህ ተመልከቱ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከእኛ ጋር ህብረት የለውም በቤት ቤታችን መበጥበጥ አይችልም አይምሯችን መበጥበጥ አይችልም ለምን ብርሃን ለብሰናል ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንት። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? ከእግዚአብሔር በአስሩ ጣቶቹ የተጻፈ የተጻፈ ምን ሰጠው? ታቦት አስደናቂ ግር ነው እኮ። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾም። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነው። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያንም ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው ለሙሴ በእጁ ጽፎ ሰጠው። ዛሬ ስለኛል ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ፣ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች፣ ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ ጥበብ እውቀት በሕሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ጾም ምን ያደርጋል ስትሉኝ፣ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ፣ ሞትን ይቃወማል። ኤልያስ አርባ ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ የገጠር ሰው ሲመልክ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጹሙ። ከአይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልዕልና የሚሰጥ ጾም ነው። አሁን ይህን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ፣ ማለታችን ነው። ስንጾም ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ ነቢዩ እዝራ እስራኤል በ580 ዓመት ዓለም ጌታ ከመወደዱ በፊት ባቢሎን ተማርከው ኑሮው ሰባ ዓመት ተማር በምርኮ ከኖሩ በኋላ ሲመለሱ ናቡከደነጾር ያቃጠላቸውን መጻሕፍት ሁሉ በመጻፍ እዝራ ሱቱኤል ላይ እንደተጻፈው አርባ ቀን ጾሞ ገጽ በገጽ ገጽ በገጽ ሰባ ዓመት ተቃጥሎ የቁዩቱ መጻሕፍት መንፈስ ቅዱስ በአይነ መነጽር የመጻሕፍቶቹን ገጽ እየነገረው ሙሉ መጻሕፍትን ብሉይ ኪዳንን አጽፎታል። እንግዲያውማ የጠፋ ምስጢር የሚገልጥ ጾም ነው። ጾም ከመጻሕፍት ጋር ያገናኛል። ህሙግ መብል የሐምግ ልበ የደፈረሰ ምግብ ልብ ያደፈረሳል ይላል። ዘዛትን ይተዳን የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችል አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው፣ እንደ ሐሳቡ ነው የሚተረጉመው እንደሚመቸው ነው የሚናገር። ስለዚህ የጠፋ ምስጢር የሚገልጥ ጾም አባቶቻችን ይሄንን ጾም ጾመው ብዙ በረከት አግኝተውባታል። ሞትን ተቃውመዋል። አስቴር ይህንን ጾም ጾማለች፣ ሶስት ቀን። አስቴር ሶስት ቀን በመጾሙ ያገኘችው ምንድን ነው? በመቶ ሀያ ሰባት ሀገሮች በሙሉ ተበትነው የነበሩ የሞት ደብዳቤ የተጻፈባቸውን ወገኖቿን ከሞት አድናለች። ሶስት ቀን ጾማ እግዚአብሔር ለምና በሶስት ቀን ጾም የአንድ ሀገር ህዝብ ሊጠፋ ሲል ሰይፍ ያስመለሰ ጾም ነበር። ሶስት ቀን አሁን ከህዳር 15 እስከ 29 44 ቀን ነው የምንጾመው። ሶስቱ ቀን ጾማ አስቴር ነው። አርባው የሙሴ ኤልያስ፣ የነቢያት ነው። ሶስቱ ቀን ምን ያደረገችበት ነው? በሶስት ወር በሶስት ቀን ጾም የሀገር ሞት አስቀርታለች። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል፣ ደም እናደርቃለን። ስንጾም በሚገባውንን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል፣ የሀገር ሰላም ይመጣል፣ ወገን እንዳይጠፋ እናደርጋለን። ይህ ነው ይሄ ጾም ምን ያደርጋል? የአስቴር ጾምን አደረገ። በንጉሱ ፊት ግርማ ሞገስ ሰጣት። የአሕዛብ ሚስቶች ባሎቻቸው ሳይጠሯቸው ከመጡ ይገደላሉ። ሶስት ቀን ጾመችና እግዚአብሔር ሆይ ግርማ ሞገስ ስጠኝ አለችና ንጉሱ ሳይጠራት ከንጉሱ ቤት ሄደች። በደስታ አነጋገራት። በሚገላት ንጉስ ፊት በምትገደልበት ርዕሰ ጉዳይ ሽራ ሂዳ ግርማ ሞገስ ያገኘችበት የሶስት ቀን ጾም ነው። ግርማ ሞገስ መወደድ፣ ግርማ ማለት በመጽሐፍ ቋንቋ ብዙ ትርጉም መፈራት፣ መወደድ፣ ባለሟልነት ተብሎ ይተረጎማል። መወደድ ራሱ እንዲ። አሁን አንዳንድ ሰው አለ፣ እኔ እንዲ እንዲ በየሄድኩበት ሰው አይወደኝም የሚል ሰው፣ ጾም እውነት ነው። አስቴርን እኮ አሂዛባዊ ንጉስ ወዷታል። እንዲሁ በየርኩበት አወደኝም መስሪያ ቤት ሰድ አልወደድም በየርኩበት በር ይዘጋብኛል። ጾም አዛኝን ከልቤ ከጾማችሁ ሰው ይወዳችኋል። ከጾማችሁ መልአክ አለላችሁ። ያ መልአክ የንጉሱን ልብ ያራራዋል፣ ይንደዋል እንደ ሞላው እንደ ኤርትራ ባህር ይከፍለዋል ልቡን እናንተ በዚያ መሃል ሰንጥቃችሁ ትሻገራላችሁ። መወደድ ይሰጣል እግዚአብሔር። በጾም መወደድ ይገኛል። መወደድ፣ መታፈር፣ መከበር ጭብጥ የማታክሉ ሰዎቹ ናችሁ። እንደ ሺ ትፈራላችሁ። ስትጾሙ ነው። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እየኖሩ በቀን የሚመገቡት አንድ ኮል እንኳይ ነው የሚመገቡት አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ ችግር የለም አፕል እኮ እንደ አፕል አይጣፍጥም። አንድ ፍሬ ነው የሚበሉት በዘመኑ የነበረው ንጉሥ ሱስኒዎስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድን ነው ትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስቱ ሲቆሙ ለምን ጠራይ ሲሉት እንዲሁ እንድተባረከኝና ሰላም ልል ነው ብሎን ይስድዳቸው። ለምንድን ነው እንደዚህ ያደረገ ሲባል ግርማ ሞገስ የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ ከፍቶታት እኩያት ከአጣው ርኩሳት ከስጋ ጋር ከአጋንንት ጋር ከአራዊት ጋር ከብርድ ጋር ከፀሐይ ጋር ከብቸኝነት ጋር ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባሉ ልጅ ነው አንደበት ይሆንልን ዝግ የሆነው አንደበታችሁ በተከሰሳችሁበት፣ እየሰረቃችሁ ተከሰሱ አላልኩ። በምትገደሉበት አፍስም ግርማ የሚሰጥ ስጾም ነው። የሚንበለበል ሰይፍ የሚመልስ የሚመልስ ምንድን ነው? ስጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም። ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ እራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞት ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው ሶስት ቀን ጹማ ነው የእስራኤልን ጠላት ንጉሥ ያሸንፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶኪዎስን ሹመት ሰጠው። ክብር ይሰጣል ጾም። ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶኬዎስን ወዝን በሃማውን በር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ይህንን ነው የምነግራችሁ የእግዚአብሔር ቤተሰቦች።